የመለኮዛ ወረዳ ዋና አስተዳዳሪ አቶ ሙልና ውሳቶ መንግስት የትምህርት ስብራትን ለመጠገን ከትምህርት ፖሊሲ ማሻሻያ ጀምሮ በርካታ ስራዎችን እየሰራ መሆኑን ተናግረው በወረዳውም የመማር ማስተማር ስራ በቴክኖሎጂ እንዲታገዝ ከ2 ሚሊዮን 400 ሺህ ብር በላይ በሆነ ወጪ ለጻልቄ ሞዴል መካከለኛ ደረጃ ትምህርት ቤትና ለአምስት ትምህርት ቤቶች 150 ኮምፒውተሮችን ማስረከባቸውን ተናግረዋል። ለትምህርት ቤቶቹ የኮምፒውተር ግዢ ገዝተን አቅርበናል። ሌሎች መማር ማስተማር የሚሆኑ ቁሳቁሶችንም ዘንድሮ በተሻለ መጠን ብሎክ ግራንት መድበናቸዋል። ይህንን ጥሬ ገንዘብ ስናገኝ ፈጥነን ወደ ትምህርት ቤቶች እናወርዳለን። የምር ቅጥር የሚጎልበት ቦታ መምህራን እንቀጥራለን። ይሄ የትውልድ ጉዳይ ነው። የትውልድ ጉዳይ፣ የአገር ግንባታ ጉዳይ ነው። ትውልድ ላይ ልፋቱ ብዙ ነው። ይህን በለፋ ቁጥር ሀገርን እያገነባን ነው። ከዓለም ነባራዊ እውነታ ጋር የመተሳሰር እድሉም ሰፊ ነውና ይሄ የዝሙ ብሎ ፖለቲካ ላይ ብቻ የሚሰራና የሆነ ወቅት ለተሰርተ የሚቀር ስላይደለ ሁለም እንደግፋለን። ከትምህርቱ ማህበረሰቡ ያለውን ችግር እየተጋገዘ ለመፍታትም ቃል እንገባለን። የላሃ ከተማ አስተዳደር ከንቲባ አቶ አሸናፊ ጮራ በበኩላቸው ባለፉት ጊዜያት ሁለተኛ ደረጃ ትምህርት ቤቶች ለከፍተኛ ትምህርት ተቋማት የሚያቀርቡት ተማሪ መጠን እየቀነሰ መምጣቱን በመገንዘብ ወረዳውና የከተማ አስተዳደሩ በጋራ ሞዴል ትምህርት ቤቶችን በመገንባት ስራ መጀመራቸውን አንስተው ዘንድሮ በሙሉ ዝግጅት የመማር ማስተማር ስራ መጀመሩን ገልጸዋል። የተለያዩ የቤተ ሙከራ ግብዓቶችንም በማሟላት የተሻለ ትምህርት ቤት እንድትሆን በየአመቱ ወደ ዩኒቨርሲቲ የምናስገባቸው ተማሪዎች ቁጥር በመጨመር እንደ ሀገርም ያለው ያጋጠምን የትምህርት ስብራት ላይ ተወዳዳሪ ተማሪዎችን ለሀገርም ለማበርከት። የመሎ ኮዛ ወረዳ ትምህርት ቤቶች ጽህፈት ቤት ኃላፊ አቶ ዘገየ ሻመና የተግባር ትምህርት ሳይኖር በንድፈ ሐሳብ ብቻ ከተማሪው ውጤት መጠበቅ የማይቻል መሆኑን በማንሳት የቴክኖሎጂ መሳሪያዎችን ማሟላት ወሳኝ መሆኑን አስረድተዋልም። ፕራክቲስ እያደረጉ እየሰሩ ብማሩ ቀጣይ ላይ የተሻለ ተማሪ ማግኘት እንችላለን ከሚል እቅድ እህንን ዘንድሮ መቶ ሀምሳ ኮምፒውተሮችን ገዝተን ለሁለተኛ ደረጃ ትምህርት ቤቶች ሰጥተን ለአምስቱ ሁለተኛ ደረጃ ትምህርት ቤቶች እና አንድ ሞዴል እናደርጋለን ብለን ከየቀበላት ከየትምህርት ቤቱ ጎበዝ ተማሪዎችን አምጥተን እናስተማረ ብለን አቅበን የምንሰራው ፃልቄ ትምህርት ቤት ይባላል። ለዛ ወደ አርባ የሚሆኑ ኮምፒውተሮችን ሰጥተናል። በወረዳው ትምህርት ቤቶችን በቴክኖሎጂ ከማገዝ ጎን ለጎን የውስጥ ገቢ አቅማቸውን እንዲያሳድጉም ሰፊ ስራ እየተሰራ ይገኛል። ለአብነትም የማሽራ ሁለተኛ ደረጃ ትምህርት ቤት እና የባንካ አንደኛ ደረጃ ትምህርት ቤቶች ውስጥ የመማሪያ ክፍሎችን ከመገንባት ጀምሮ ሰፋፊ ተግባራት ተፈጽመዋል። ህብረተሰብን ሞባላይዝ በማድረግ የትምህርት ስርዓትን ማስቀጠል አለበት በሚል ፊ ሰርኩላር ደብዳቤ የተጻፈው መሰረት ያንን እየሰራን የተለያዩ ገበዎችን ህብረተሰብን በማሳተፍ የጓራ አትክልቶችን የተለያየ ፍራፍሬ ለምሳሌ እነ ማንጎ፣ ነብር፣ አቮካዶ አለ እንደዚህ አይነት ነገሮችን ሽጠን በዛ ላይ የተማሩን ማህበረሰብ በማሳተፍ ነው እየሰራ ነው። እስካሁን ድረስ ቆይኖ በድምሩ በህዝብ ጉልበት የተሰራውና እና በፕሮጀክት የተሰራው ዘጠኝ ክላስ ነው። ስምንት መማሪያ ሲሆን አንድ ቢሮ በዚህ ባሳለፍነው ነው 2017 ላይ ገንብተን ወደ ስራ እየገባን ነው። ሌላ ደግሞ ውስጥ ገብን ለማሳደግ የግቢው ስፋት አስር ሄክታር ነበር። ሶስት ሄክታሩን ለብሎክ ለመማሪያ ክላስ ትተን ሰባት ሄክታር ላይ ሰባት ሄክታር ላይ ሙስ